ሰላም ጤና ይስጥልኝ። ከሀረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሎኝ። በቅድሚያም ክልላዊ ዜናዎችም፣ የሀረሪ ክልል ገንዘብና ኢኮኖሚ ትብብር ቢሮ ከኢትዮጵያ ንግድ ባንክ ጋር በኤሌክትሮኒክስ ክፍያና በበይነመረብ አጠቃቀም ዙሪያ ውይይት አደረገ። በመድረኩ የቢሮ ኃላፊ አቶ መሐመድ ያያ እንደተናገሩት አገልግሎቱ የመንግስት ጥሬ ገንዘብ አስተዳደር ውጤታማነትና ቅልጥፍና እናም ቁጥጥር ለማሻሻል የሚያስችል መሆኑን ተናግረዋል። ባንኩም አገልግሎቱን ተግባራዊ ከማድረጉ አንጻር ሙሉ ዝግጅት እያጠናቀቅ እንደሚገኝና ክልሉን ለመደገፍም ቁርጠኛ መሆኑን ገልጿል አቶ መሐመድ ያህያ አክለውም ባንኩ የክልሉን የጥሬ ገንዘብ አስተዳደር ለማዘመን ላሳዩት ዝግጅትና ቁርጠኝነት አመስግነው በአጭር ቀናት ውስጥም ወደ ትግበራ እንደሚገባ ገልጿል በትግበራም ዙሪያ ሊያጋጥሙ የሚችሉ ጉዳዮች ዙሪያም የባንኩ አመራሮች ሰፋ ያለ ውይይትና ምላሽና ማብራሪያ ተሰጥተውበታል ነው የተባለው በሐረሪ ክልል ሙስናና ብልሹ ስራን ለመከላከል እየተሰራ ጥረት እየተሰራ ያለው ጥረትም ተጠናክሮ እንደሚቀጥል የክልሉ ስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። ሙስና መከላከል የህዝብና መንግስት ሀብት ለታለመለት ዓላማ ብቻ በመዋል የጋራ እድገትን ማረጋገጥ የሚያስችል ነው ነው የተባለው። ናርዶስ ዳምጤ ዝርዝር አላት። በሐረሪ ክልል ሙስናና ብልሹ አሰራሮችን ለመከላከል እየተደረገ ያለው ጥረት ተጠናክሮ እንደሚቀጥል የክልሉ ስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። የክልሉ የስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አቶ አዳል ሙላቱ እንደገለጹት ሙስናን መከላከል የህዝብና የመንግስት ሀብትን ለታለመለት አላማ ብቻ በማዋል የጋራ እድገትን ለማረጋገጥ የሚያስችል ነው ብለዋል። በመሆኑም ከተለያዩ ባለድርሻ አካላትና ህብረተሰብ ጋር እየተደረገ ያለው ሙስናና ብልሹ አሰራሮችን የመታገል ተግባር መሻሻሎች እያሳ የመምጣቱን መምጣቱን ገልጸው ተጠናክሮ ሊቀጥል እንደሚገባም አመላክተዋል። ሙስና ለሀገርና ለህዝብ ጠንቅ ነው ያሉት ኮሚሽነሩ ለዚህም ሙስናን የሚጸየፍ የሚታገል ህብረተሰብን መፍጠር እንደሚገባም አስገንዝበዋል። የመንግስትና የህዝብን ሀብት ለታለመለት አላማ ብቻ እንዲውል ለማድረግ በየሴክተሩ ያሉ የስነ ምግባር መከታተያ ክፍል ኦፊሰሮች የመከታተልና የመቆጣጠር ስራ በትኩረት መስራት እንዳለባቸውም አሳስበዋል። ሙስና ለማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴ ጸር ነው ያሉት ኮሚሽነሩ በያዝነው የበጀት ዓመትም የተሻለ የሙስና መከላከል ስራ ለማከናወን ዝግጅት ተደርጎ ወደ ተግባር መገባቱንም አመላክተዋል። በሁሉም መስክ ሙስናና ብልሹ አሰራርን በማረም የመንግስት አገልግሎት በዜጎች ታማኒነት እንዲኖረው ሁሉም ባለድርሻ አካላት በቁርጠኝነት እንዲታገል ኮሚሽነር አዳል ጠይቀዋል። በተለይም የሚዲያ አካላት የጸረ ሙስና ትግልና ትውልድን በስነ ምግባር የማንስ ተግባር የሚጠበቅባቸውን ኃላፊነት በአግባቡ ሊወጡ ይገባለን ብለዋል። በያዝነው የበጀት ዓመትም ኮሚሽኑ ሙስናን ለመከላከል የተለያዩ ስልጠናዎችና የግንዛቤ ማስጨበጫ ንቅናቄዎችን እየሰራ መሆኑንም ገልጸዋል። የሀረማያ ዩኒቨርሲቲ አርሶ ቡቶ አደሩና አርሶ አደሩን ተጠቃሚ ለማድረግ የምርምር ስራዎችን በስፋት እየሰራ እንደሚገኝ አስታውቋል። በሀረማያ ዩኒቨርሲቲ የአርሶ አደር ቀን ምክንያት በማድረግም የመስክ ምልከታ ተካሂደዋል። ሊነቃቸው ጌታቸው ያዘጋጀውን ዘገባ አዩብ ካዛሪ ያቀርበዋል። የሀረማያ ዩኒቨርሲቲ የአርሶአደር ቀን ምክንያት በማድረግ የመስክ ምልከታ አካሂደዋል። በምልከታው በዩኒቨርሲቲው የአስተዳደርና ልማት ምክትል ፕሬዚዳንት ዶክተር አብዲ መሐመድ እንደገለጹት ዩኒቨርሲቲው በግብርና ዘርፍ የተለያዩ የምርምር ስራዎች በማከናወን የተገኙ ውጤቶችን በምስራቁ የአገሪቱ ክፍል ለሚገኙ አርሶ አደርና አርብቶ አደሮች እያከፋፈለ እንደሚገኝም አስታውቀዋል። ዩኒቨርሲቲው ሰፊ ስራ እየሰራ ነው ያለውና የዩኒቨርሲቲው ስራ በአጭር ጊዜ ስፔሻሊ የሀረማ ዩኒቨርሲቲ ስራ በዚች በአጭር ጊዜ አውርተን የምንጨርስ አይደለም። ግን ነካ ነካ እናደርጋለን። ዩኒቨርስቲው ብዙ ስራ ነው የሚሰራው፣ ገበሬውን ማእከል አርጎ ወይም እነዚህ አርሶ አደሮቹን ማእከል አርጎ እንደዛም አሁን ከአርሶ አደር ዘለን ኢንዱስትሪዎች የተለያዩ ሴክተሮቹ ጋር እየሰራን ያለ ነው ና የሀረማ ሀይቅ ራሱ ዩኒቨርሲቲው ውጤት ነው ና እዛ ላይ ደግሞ ግሎባሊ ሪኮግኒሽን አግኝቷል። በዚህም የአርሶ አደሩን ተጠቃሚነት በማስፋት ምርትና ምርታማነትን ማሳደግ መቻሉንም ገልጸዋል። ከዚህም በተጨማሪ የሀርማያ ሀይቅ ዳግም እንዲያገግም ዩኒቨርሲቲ ውጤታማ ስራዎችን መስራቱን አስታውሰው በዚህም እውቅና ማግኘቱን አስታውቀዋል። በዩኒቨርሲቲው የማህበረሰብ ተሳትፎና ኢንዱስትሪ ትስስር ዳይሬክቶሬት ዳይሬክተር አቶ ከማል ቃሲም በበኩላቸው በዘንድሮ ዓመት ዘጠና አምስት ዝርያዎች በሰባ የአርሶ አደሩ የማሰልጠኛ ጣቢያ ና በሞዴል አርሶ አደሮች ላይ መሰራታቸውን ተናግረዋል። ዝርያዎቹም ምርት የሚያሻሽሉ ድርቅ መቋቋም የሚችሉ በአጭር ጊዜ ውስጥ ደርሰው የምግብ ዋስትናን የሚያረጋግጡ መሆኑንም አክለዋል። የተሻሻሉ ምርት ዘሮቹ ለአርሶ አደሩ እንዲደርሱ በምስራቅ ሐረርጌ ዞን አስር የዘር አምራች ማህበራትን በማደራጀት የማከፋፈሉ ስራ እየተከናወነ እንደሚገኝም ገልጸዋል። ከዚህም በተጨማሪ የመኖ ዝርያዎችን በማዘጋጀት የወተትና የስጋ ምርት እንዲሁም የእንስሳት ምርታማነትን ለመጨመር ዩኒቨርሲቲው በትኩረት እየሰራ መሆኑንም ተናግረዋል። የተሰሩ ነገ ስራዎቹ ምንድን ናቸው ብለን ካነሳ ነው አረማ ዩኒቨርስቲ የማህበረሰብ አሳታፊነትና የዩኒቨርስቲ ኢንዱስትሪ ትስስር የዚህ አመት የተለያየ ሰብሎች እና እንዲሁም ለመኖ አገልግሎት የሚውሉ ከሰባ ከዘጠና ይቅርታ ከዘጠና አምስት የተለያየ ዝርያዎችን ማስፋፋት ማስተዋወቅ እንዲሁም የተሻለ በአርሶ አደር ፍላጎት የተመረጡ ዝርያዎችን በስፋት እንዲመረት ለማድረግ ነው። እንግዲህ የሰባ የእርሶ አደር ጣቢያዎቹን ለይተን ሰባ ላይ ዘጠና አምስት ዝርያ ዝርያ ማለቴ ነው፣ ሰብል አይደለም። እነዚህ ዘጠና አምስት ዝርያዎቹ አስራ ሶስት ሰብሎችን የያዘው በምስራቅ ሐረርጌ እና የሀረሪ ክልልም ጭምር ስራዎቹ ተሰርተዋል። የማያ ከተማ መስተዳድር የግብርና ጽህፈት ቤት ኃላፊ አቶ ዘለቀ አብደላ እንደገለጹት ዩኒቨርሲቲው በቴክኖሎጂ ሽግግርና በግብአት አቅርቦት ዙሪያ ድጋፍ እያደረገላቸው እንደሆነም ገልጸዋል። የምርጥ ዘሩ ተጠቃሚ ከሆኑት መካከል አርሶ አደር ጃፈር ባክሪና አሚና ሙሜ እንደገለጹት ዩኒቨርሲቲው በሚያቀርብላቸው ዝርያዎች ምርታማነታቸው እያደገ እንደሚገኝም ገልጸዋል። ከዩኒቨርሲቲው በተለያየ ጊዜ በተሰጣቸው ስልጠና ምርትና ምርታማነታቸውን በማሳደግ ውጤታማ መሆናቸውንም አክለዋል። የአርሶ አደር ቀን ምክንያት በማድረግ እየተካሄደ ያለው የመስክ ምልከታ የፊታችን ሰኞ እንደሚጠናቀቅ ከወጣው መርሃ ግብር ለማወቅም ተችሏል። የተማሪዎችን ውጤት ለማሻሻል የሚካሄዱ ቅርጅታዊ ተግባራት ማጠናከር እንደሚገባ ተገለጸ። የአቦከር መሰናዶ ሁለተኛ ደረጃ ትምህርት ቤት በህይወት ክህሎትና በስነ ምግባር ግንባታ ዙሪያ ለተማሪዎችም የማነቃቂያ ስልጠና ሰጥቷል። ሌኖ ግርማ ያዘጋጀውን ዘገባ አያንቷ አመድ ታቀርበዋለች። የአቦከር መሰናዶ ሁለተኛ ደረጃ ትምህርት ቤት በህይወት ክህሎትና በስነ ምግባር ግንባታ ዙሪያ ለተማሪዎች የማነቃቂያ ስልጠና ሰጥቷል። በመድረኩ በአደንዛዥ እጾች ዝውውር አጠቃቀምና የሚያስከትሉት ጉዳቶችን አስመልክቶ ግንዛቤ የሰጡት በሀረሪ ክልል ፖሊስ ኮሚሽን የማህበረሰብ አቀፍ ፖሊሳዊ አገልግሎት የገጽታ ግንባታ ዲቪዥን ኃላፊ ዋና ኢንስፔክተር አበበ ታምሩ ተማሪዎች በስነ ምግባር እንዲታነጹና ውጤታቸውን እንዲሻሻል ለማድረግ የመምህራን ና የወላጆች የቅርብ ክትትልና ድጋፍ ተወሳይ መሆኑን ገልጸዋል። ወላጆች ትምህርት ቤት ሲመጡት አመቱ መጨረሻ ላይ ውጤት ፍለጋ ነው፣ ያ መሆን የለበትም። ተማሪዎችን በቅርበት በመከታተል ድጋፍ በመስጠት በማየት ከሚያስተምሯቸው ጋር ግንኙነት በማድረግ መረጃ በመለዋወጥ የልጆቹን የትምህርት አቀባበል አተገባበርን በመረዳት ደካማ በሚሆነው ቦታ ላይ ክትትል በማድረግና ድጋፍ በማድረግ የወላጆች ሰፊ እገዛ ያስፈልጋል ማለት ነው። በተለይም በተማሪዎች ላይ የሚስተዋሉ የአደንዛዥ እጾች አጠቃቀም በውጤታቸውና ስነ ምግባራቸው ላይ ያስከተለ ያለው አሉታዊ ተጽዕኖ ከፍተኛ በመሆኑ በዚህ ረገድ ቅንጅታዊ ተግባራትን ማጠናከር ይገባል ብለዋል። በመሆኑም የክልሉ ፖሊስ ኮሚሽን አደንዛዥ እጽ መጠቀም የሚያስከትለውን ማህበራዊ፣ ኢኮኖሚያዊ፣ አካላዊና አእምሮዊ ጉዳቶችን በመገንዘብ በተለያዩ ትምህርት ቤቶችና ደረጃጀቶች የግንዛቤ ማስጨበጫ ስራዎችን እያከናወነ ይገኛል ብለዋል። እንደ ፖሊስ ከፍተኛ ትኩረት ሰተን ትልቅ ስራ የሰራንበት ነው ያለው። አንደኛ ተማሪዎችን ከማደራጀት ጀምሮ ከማደራጀት ጀምሮ ሰፊ በሴቶችና ህጻናት ጥቃት ዙሪያ ላይ ግንዛቤ መስጠት፣ በዚህ በሱሰኝነት ጋር ተያይዞ ግንዛቤ መስጠት፣ በቅድመ ወንጀል መከላከልና በመከላከል ጋር ተያይዞ ግንዛቤ መስጠት አጠቃላይ የሐረሪ ፖሊስ ኮሚሽን እንዲሁም የዘጠኙም ወረዳ ፖሊስ ከፍተኛ ሚና እየተጫወተ ያለበት ሂደት ነው ያለው። በህግ የተከለከሉ አደንዛዥ እጾችን መጠቀም የህግ ተጠያቂነት እንደሚያስከትልም ዋና ኢንስፔክተሩ አበበ ገልጸዋል። የአቦከር መሰናዶ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ዘሪሁን ከበደ በበኩላቸው ትምህርት ቤቱ በመልካም ስነ ምግባር የታነጹና በእውቀትና ክህሎት የዳበሩ ዜጎችን በማፍራት የሚታወቅ አንጋፋ ተቋም ነው ብለዋል። ለትምህርት ቤቱ ተማሪዎች የተሰጠው የህይወት ክህሎትና የስነ ምግባር ግንባታ ስልጠና ተማሪዎች በመልካም ስነ ምግባር ታንጸው የተሻለ ውጤት ዝግጁ እንዲሆኑ የሚያስችላቸው ስለመሆኑም ያላቸውን እምነት ገልጸዋል። ከፊት እንደተለመደው ወላጆች ብዙ ጊዜ ለተማሪ ውጤትና ስነ ምግባር የሚመጡት ሰኔ አካባቢ፣ ስራው ግን መሰራት ያለበት ከመስከረም ጀምሮ ነው። ስለዚህ አሁንም ጥቅምት ላይ ያለ ነው፣ አልዘገየንም። አንዳንድ የስነ ምግባር ችግር ያለባቸው ተማሪዎች ለማቅናት ጎበዞቹን ደግሞ በዛው እንዲቀጥሉ ለማድረግ ትልቁ ስራ መሰራት ያለበት በተማሪዎች ጭንቅላት ላይ ነው። ተማሪዎቻችን ዘጠኝ ናቸው፣ አስረኛ ክፍል ናቸው። ባለፈው 1ና ላይ ሰጥተናል ት ላይ ስንሰጥ በጣም ጥሩ ውጤት ነው ያመጣ ነው። እነዚህ ግን ዘጠኝና ስ ገና አሁን ወደ ግቢው የገቡ ስለሆኑ በቀጣይ ላይ ሁሉም ተማሪ እንዲያልፍ ነው ፍላጎታችን። የክልሉ መንግስት በትምህርት ቤቶች አካባቢ የመማር ማስተማር ስራን በሚያውኩ የአልኮል መጠጥ ቤቶች በሺሻ ቤቶችና በቁማር ቤቶች ላይ የወሰደው እርምጃ ለተማሪዎች ውጤት መሻሻልና ለትውልድ ሁለንተናዊ ግንባታ የሚያበረክተው አስተዋጽኦ በቀላሉ የሚገመት አይደለም ብለዋል። ትምህርት ቤቱ የተማሪዎች ውጤት እንዲሻሻልና በተማሪዎች ስነ ምግባር ግንባታ ስራ ላይ የሚያደርገውን ጥረት አጠናክሮ እንደሚቀጥልም ርዕሰ መምህር ዘሪሁን ገልጸዋል። በመሆኑም ለመማር ማስተማር ስራ ውጤታማ ለማንነት የትምህርት ማህበረሰብ ቅንጅታዊ ተግባራትን ማጎልበት እንዳለበትም አስገንዝበዋል። ወደ አገር አቀፍ ዘገባዎች ተሻገርን። አገራዊ ኮሪደር ልማት ስራዎች ለእንቅስቃሴ ምቹ የከተማ ስፍራዎችን እየፈጠሩ ይገኛሉ ሲሉ ዶክተር ጠቅላይ ሚኒስትር አብይ አህመድ ገለጹ። በሌላ ዜና ደግሞ በድሬዳዋ አስተዳደር ባለፉት ሶስት ወራትም ከ35 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች ፍቃድ ወስደው የተለያዩ የልማት ስራዎችን መስራታቸውን የአስተዳደሩ የንግድ ኢንዱስትሪና ኢንቨስትመንት ቢሮ ገልጿል። የሚሉት በሀገር አቀፍ ጉዳዮቻችን የያዝ ናቸው ናቸው ካዩ ካዛ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ከብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባላት ጋር በመሆን የተጠናቀቀውን የሳር ቤት፣ ጀርመን አደባባይ፣ ጋርመንትና ፉሪ አካባቢ የኮሪደር ልማት ስራ ጎብኝተናል ብለዋል። ከ589 ሄክታር በላይ የሚሸፍነው ከባቢ ከካዛንኪስ ቀጥሎ ሰፊው የልማት ስፍራ ሆኗል በማለት ገልጸው ፕሮጀክቱ 165 ኪሎ ሜትር የአስፋልት መንገድ፣ የ3 ኪሎ ሜትር ተጨማሪ የውስጥ ለውስጥ መንገድ ብሎም 33 ኪሎ ሜትር የተዘረጋ የእግረኛ መንገድ አካቷል ነው ያሉት። ተቀምጠውት የፕላዛዎች የስፖርት ማዘውተሪያ ስፍራዎች፣ የህፃናት መጫወቻዎችና አምስት ነጥብ ሁለት ኪሎ ሜትር የወንዝ ዳርቻ ልማት ስራ መከናወኑንም አንስተዋል። የመኪና ማቆሚያዎች፣ የኤሌክትሪክ ተሽከርካሪዎች ኃይል መሙያ፣ በግልና የመንግስት ተቋማት የተገነቡ አንድ ሺ አንድ መቶ ሰባት ሱቆች በልማት ስራው ተሰርተዋልም ብለዋል። የኮሪደር ልማቱ አምሳ ነጥብ አምስት ሄክታር አረንጓዴ ስፍራ፣ የህዝብ መጸዳጃዎች፣ አስራ ሶስት ነጥብ ሶስት ኪሎ ሜትር የብስክሌት መጋለቢያ መንገድ፣ ሰላሳ ስምንት የአውቶቡስና ታክሲ መጫኛ ማውረጃዎችን ማካተቱንም ገልጸዋል እንደዚህ ያሉት ሀገራዊ የኮሪደር ልማት ፕሮጀክት ስራዎች የኢኮኖሚ እንቅስቃሴውን እንደሚያሳድጉም አስረድተዋል። በተጨማሪም የትራፊክ እንቅስቃሴን በማሻሻል ማህበራዊ መስተጋብርን በማጠንከር ደማቅ ለእንቅስቃሴ ምቹና ዘላቂነት ያላቸው የከተማ ስፍራዎች በመፍጠር ረገድ አብይ ሚና በመጫወት ላይ ይገኛሉም ብለዋል። በድሬዳዋ አስተዳደር ባለፉት ሶስት ወራት ከ35 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች ፍቃድ ወስደው በተለያዩ ልማት ስራዎች መሰማራታቸውን የአስተዳደሩ ንግድና ኢንዱስትሪ ኢንቨስትመንት ቢሮ ገለጸ። በከተማዋ የተዘረጉ መሰረተ ልማቶችና የሚደረጉት ድጋፎች የኢንቨስትመንት እንቅስቃሴ በከፍተኛ መጠን እንዲጨምር ማስቻሉም ተገልጿል። በቢሮ የኢንቨስትመንት ፕሮጀክት ጥናት መረጃ ዝግጅትና ፕሮሞሽን ቡድን አስተባባሪ አበራ መንግስቱ ለኢዜአ እንደተናገሩት በድሬዳዋ ኢንቨስትመንት እንቅስቃሴ እየተነቃቃ መጥቷልም ብለዋል ተብሏል። በተለይ በኢትዮጵያ ታምርት ንቅናቄ እየተደረጉ የሚገኙ ድጋፎችና የክትትል ስራዎች ለዘርፉ እድገት ምቹ ሁኔታ ፈጥረዋልም ብለዋል። በዚህም በሩብ አመቱ ከ35 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለ ሀብቶች ፍቃድ ወስደው ወደ ስራ መሰማራታቸውን ለአብነት አንስተዋል። ፍቃድ የወሰዱ ባለ ሀብቶች 113 ሲሆኑ የተሰማሩበት ዘርፍም ኢንዱስትሪ፣ አገልግሎት፣ ግብርና፣ የኮንስትራክሽን ዘርፎች መሆናቸውንም ተናግረዋል። ወደ ስራ የገቡ ባለ ሀብቶች በግንባታ ሂደት ከሚፈጥሩት ጊዜያዊ የስራ እድል ባሻገር ወደ ማምረት ሲሸጋገሩ ለ 1950 ዜጎች ቋሚ የስራ እድል መፍጠር አቅምም አላቸውም ብለዋል በአብዛኞቹ ወደ ስራ የገቡ ባለሀብቶች ሀብቶች በናፍቆት ድሬ ዓመታዊ የድሬዳዋ ተወላጆች ና ወዳጆች ቀን የተሳተፉ ና በውጭ ሀገራት የሚኖሩ በመሆናቸው አዳዲስ የፈጠራና ና የቴክኖሎጂ ሽግግር ለማድረግም እድል ይፈጥራል ነው ያሉት የድሬዳዋ አስተዳደር ለዘርፉ የሰጠው ልዩ ድጋፍ ና ክትትል በኢንቨስትመንት ስራ የሚሳተፉትም ባለ ሀብቶች ከመሳባሻ ሀገር በግንባታ ላይ የሚገኙትም ፈጥነው ወደ ማምረት እንዲሸጋገሩ ማስቻሉንም አንስተዋል ለአብነት ከሁለት ሳምንት በፊት ወደ ማምረት የተሸጋገሩ 11 ኢንዱስትሪዎች የዚህ ድጋፍና ክትትል ውጤት መሆናቸውንም ጠቅሰዋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ የአርሶ አደሩ በኩታ ገጠም የማልማት ባህል እያደገ መጥቷል አሉ። ዋና ዳይሬክተሩ ግብርናውን የዘመነና በአለም አቀፍ ደረጃ ተወዳዳሪ ለማድረግ አዳዲስ አሰራሮች እየተዘረጉ ነውም ብለዋል። አርሶ አደሩ በኩታ ገጠም ሲያለማ የበለጠ ውጤታማ እየሆነ ነው ሲሉም አስረድተዋል። ከዚህ ቀደም ከግማሽ ሚሊዮን ሄክታር የማይበልጥ መሬት በኩታ ገጠም ይለማ እንደነበር አስታውሰው ኢንስቲትዩቱ ትኩረት ሰጥቶ በሰራው ስራ በአሁኑ ወቅት በኩታ ገጠም የሚለማው መሬት 13.3 ሚሊዮን ሄክታር ደርሷል ያሉት፣ ግብርናው በቴክኖሎጂ የታገዘ እንዲሁም በኩታ ገጠም የሚያልሙ አርሶአደሮች አደሮች ወደ አግሮ ቢዝነስ ኩባንያ እንዲያድርጉ በእቅድ እየተሰራ መሆኑንም አብራርተዋል። መካናይዜሽንን በማስፋፋት በሶላር ኢነርጂ መስራት የሚያስችል የመስኖ ልማትን ተግባራዊ በማድረግ አርሶ አደሩ በዓለም አቀፍ ደረጃ በምርት ጥራትና ብዛትና በዋጋ ተወዳዳሪ እንዲሆንም እየተሰራ ነውም ብለዋል። መስራች ጉባኤውን ያካሄደው የትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን የፓርቲው ፕሬዚዳንት በማድረግ መርጧል። የትግራይ ዲሞክራሲያዊ ስምረት ፓርቲ ከፍተኛ የፓርቲው አመራሮችና መስራች አባላቱ በተገኙበት የመጀመሪያ ጉባኤውን አካሂዷል። በጉባኤው መክፈቻ ንግግር ያደረጉት አቶ ጌታቸው ረዳ ፓርቲው ለትግራይ ህዝብ ሁለንተና የተሳትፎ ና ተጠቃሚነት በሚሆን መልኩ በአዲስ አስተሳሰብ የተዋቀረ መሆኑ መግለጻቸውን የኢቢሲ ዘገባ ያመላክታል። የብልጽግና ፓርቲን ወክለው የተገኙት አቶ መለስ ዓለም አዳዲስ የፖለቲካ ፓርቲዎች በትብብር መስራታቸው ኢትዮጵያ የጀመረችው አዲሱ የፖለቲካ አካሄድ ማሳያ ነው ሲሉም ገልጸዋል። ስምረት ፓርቲም ለትግራይ ህዝብ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ አዲስ ሀሳብ ይዞ የመጣ ፓርቲ እንደመሆኑ ከብልጽግና ፓርቲ ጋር ያለው የፖለቲካና የአቋም ልዩነት እንዳለ ሆኖ ሀገራችን ለጀመረችው ጉዞ የሚኖረው አበርክቶ ግን የጎላ መሆኑንም ጠቁሰዋል። ፓርቲው አቶ ጌታቸው ረዳም ፕሬዚዳንት፣ በተጨማሪም ነጋ አሰፋን ተቀዳሚ ምክትል ፕሬዚዳንት፣ ሀፍቱ ኪሮስ ምክትል ፕሬዚዳንት እንዲሁም ሰብላ አሰፋን የፓርቲው ጽህፈት ቤት ኃላፊ በመሆን መርጠዋል። ፓርቲው መስራች ጉባኤውን ሲያካሄድ ከፓርቲው ፕሬዝዳንትና ምክትል ፕሬዝዳንት በተጨማሪ ሰባት ጉዳይ ፈጻሚ ኮሚቴ አባላትና ሰላሳ አንድ የምክር ቤት አባላትን መምረጡም ተገልጿል። ፓርቲው የቁጥጥር ኮሚሽንና ኢንስፔክሽን ሊቀመንበርና ምክትል ሊቀመንበርም መርጧል። በዚሁ በፓርቲው የምስረታ ጉባኤ ላይ የተገኙ አባላትም የትግራይ ህዝብ በተለይም ወጣቱ ለውጥ እንደሚፈልግ መናገራቸውም በዘገባው ተጠቅሷል። ከውጭ ወዳገኘናቸው ዘገባዎች ተሻግረናል። ኬንያ የሴቶችን ኢኮኖሚ እውቀትና አቅም ለማሳደግ አዲስ ፈንድ አስጀምራለች። ፕሬዚደንት ዊሊያም ሮቶ እንዳስታወቁት መንግስት የንግድ ክህሎቶችን እንዲያዳብሩ ለመርዳት በመላው ኬንያ ለሚገኙ 6000 ሴቶች ስልጠና ይሰጣል። ይህም ፕሮግራም የሚካሄደው የመንግስት ግዢ እድል ተደራሽነት የሚለው ማዕቀፍ ውስጥ ነው። ይህ ማዕቀፍም ሴቶች፣ ወጣቶች፣ ልዩ ልዩ ፍላጎት ያላቸው ሰዎች የመንግስት ግዢ ውስጥ ያላቸውን ተሳትፎ ለመጨመር የተወሰነ የመንግስት ኮንስትራክሽን ደረጃ ደረስ እና ይህንኑ ለመመደብ የሚሰራ መሆኑ ተገልጿል። የኬንያ ጾታ እኩልነትን በማሳደግ ረገድም እመርታ አሳይታለች። ይሁን እንጂ ሴቶች አሁንም እኩል ኢኮኖሚ ተሳትፎ ላይ እንዳይኖራቸው ተግዳሮት እንዳለ እየተገለጸ ነው የሚገኘው። የቅርብ ጊዜው የዓለም ባንክ ኬንያ ኢኮኖሚ አመላካች መጠቆሚያ ይህንን አጉልቶ ያሳያል። የሴቶች አቅም ከማጎልበት አንጻርም ቅድሚያ ካልሰጠን በስተቀር ሁሉም አቀፍ ዘላቂነትና እድገት ከተደራሽነት ውጭ ይሆናል ሲልም ማስጠንቀቂያ ተሰጥቷል። አሜሪካን ትልቁን የጦር መርከቧን ወደ ካሪቢያን አስጠጋች። የቬኔዙዌላው ፕሬዚደንት ኒኮላስ ማድሮ በበኩላቸው አሜሪካ ጦርነትን እየጫረች ነው ሲሉ ተችተዋል። ናርዶስ ዳምጤ ዝርዝር አላት። አሜሪካ ትልቁ የጦር መርከቧን ከሜዲትራኒያን ወደ ካሪቢያን ባህር አስጠጋች። የቬንዙዌላው ፕሬዚዳንት ኒኮላስ ማድሮ አሜሪካ ጦርነት እየጫረች ነው ብለዋል። የአሜሪካ የመከላከያ ጸሐፊ ፒት ሄግሴት ዘጠና ተዋጊ ጀቶችን የሚይዘው ግዙፍ የጦር መርከብ ወደ ካሪቢያን እንዲጠጋ አዘዋል። ማድሮ አዲስ ውስጣዊ ጦርነት እያጫሩ ነው፣ ዳግመኛ እጃችንን ጦርነት ውስጥ አናስገባም ቢሉም አዲስ ጦርነት እየቀሰቀሱ ነው ብለዋል። አሜሪካ በካሪቢያን አካባቢ ያለውን ወታደራዊ ይዞታዋን እያሰፋች ነው። በአካባቢው ከጦር መርከቦች በተጨማሪ የኒኩሌር ሰርጓጅ መርከብና የኤፍ 35 የጦር ጀቶችን አከማሽታለች። አሜሪካ የጦር መሳሪያዎቹ ያስፈለጓት የአደንዛዥ እጽ ዝውውርን ለመክታት እንደሆነ ትገልጻለች። የአደንዛዥ እጽ አዘዋዋሪ ናቸው ባለቻቸው አስር ጀልባዎች ላይም ጥቃት ፈጽማለች። ያለፈው አርብ በደረሰው ጥቃት ስድስት አደንዛዥ እጽ አዘዋዋሪ አሸባሪዎች ተገድለዋል ሲሉ ፒት ሄግሴት ተናግረዋል። አሜሪካ ጥቃቱን የፈጸመችው በካሪቢያን ባህር ላይ ሲሆን፣ በጀልባው ላይ የተሳፈሩት ትሬንዳ አራጓይ ተባለው የወንጀለኞች ቡድን አባላት መሆናቸውን ሄግሴት ገልጸዋል። ተንታኞች አሜሪካ የፈጸመችውን ጥቃት አስፈላጊነት ላይ ጥያቄ አንስተዋል። በአካባቢውም አሜሪካ ውግዘት ደርሶበታል። የዶናልድ ትራምፕ አስተዳደር የአደንዛዥ እጽ ዝውውርን እየተዋጋሁ ነው ቢልም አላማው ማድሮን ከስልጣን ማውረድ ነው ሲሉ የአሜሪካ ምክር ቤት አባላትና ተንታኞች ተችተዋል። ማድሮ የአደንዛዥ እጽ አዘዋዋሪ ቡድን መሪ ናቸው ሲሉ ትራምፕ ቢከሱም ማድሮ ግን አስተባብለውታል። በቻተም ሀውስ ቲንክ ታንክ የላቲን አሜሪካ ተንታኝ ዶክተር ክሪስቶፈር ሰባቲኒ አሜሪካ ታስፈራራለች እንጂ ወረራ አትፈጽመም ብዬ ተስፋ አድርጋለሁ ራቸው አዲስ አስተዳደር ማምጣት ነውም ብለዋል። አሜሪካ የጦር መሳሪያዎችን ወደ ቀጠናው አስጠግቶ ፍርሃት በመፍጠር የማድሮ ደጋፊዎች አቋም ማስቀየር እንደምትሻ ዶክተር ክሪስቶፈር ያምናሉ። አሜሪካ ወደ ካሪቢያን ያስጠጋችው የጦር መርከብ የአደንዛዥ እጽ ዝውውርና የወንጀለኛ ቡድኖችን እንቅስቃሴ ለመቆጣጠር እንደሚውል ገልጻለች። ትራምፕ በተደጋጋሚ ቬንዙዌላ ላይ ጥቃት ሊሰነዝር እንደሚችል አስጠንቅቀዋል። የባህር አካባቢው በቁጥጥራችን ስር ነው፣ የእግረኛ ጦርም አማራጭ ልናደርግ እንችላለን ብለዋል። ትራምፕ በቬንዙዌላ ያሉ አደንዛዥ ማምረቻዎች ላይ ጥቃት ሊሰነዝሩ እንደሚችሉ ሲኤንኤን ዘግቧል። አሜሪካ ግዙፉን የጦር መርከቧ ለመጨረሻ ጊዜ ያሰማራቸው እንደ አውሮፓውያን አቆጣጠር በ2023 ነው። የጦር መርከቡ ወደ ካሪቢያን ባህር መጠጋቱ በአሜሪካና በቬንዙዌላ መካከል ያለውን ውጥረት አባብሶታል። ዲሞክራቶችና ሪፐብሊካኖች አሜሪካ በጀልባዎች ላይ እያደረሰች ያለው ጥቃት ህጋዊነት ላይ ጥያቄ እያነሱ ነው። የኬንታኪ ሴናተር የሆኑት ሪፐብሊካኑ ራንድ ፖል አሜሪካ ጥቃት ከመፈጸሙ አስቀድሞ የህዝብ እንደራሴዎች ይሁንታን ማግኘት እንዳለባትም ተናግረዋል። ትራምፕ ግን የምክር ቤቱ ፈቃድ የሚያስፈልጋቸው እግረኛ ጦር ካሰማሩ እንደሆነ ገልጸዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ጸሐፊ ማርኮ ሩቢዮ አደንዛዥ እጽ የያዘ ጀልባ በእሳት ሲጋይ ማየት ካልፈለጋችሁ ጀልባውን ወደ አሜሪካ አትላኩ ብለዋል። አሜሪካ እስካሁን ባደረሰችው ጥቃት የተገደሉ ሰዎች አርባ ሶስት ደርሰዋል። ተመልካዮቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩት ዜናዎች የተካተላችሁት ስምት ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋና ኃይሉ አብራቸው ቆይታ አድርግ ያለው ከቀሪዎቹ የሐረሪ ቴሌቪዥን ፕሮግራሞች ሰናይ ጊዜን ተመኘሁ። የኔም በዚህ አበቃሁ። ጤና ይስጥልኝ።